ፍትሕዎ ወአምጽእዎ ሊተ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ፈታችሁ አምጡልኝ ይለናል። የቃሉ ባለቤት አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሆሣዕና በዓርያም ለወልድ ዳዊት የዳዊት ልጅ ሆይ አሁን አድን፣ አሁን አቅና፣ አሁን አድን፣ አሁን ማረን፣ አሁን ይቅር በለን። እንኳን አደረሳችሁ ለበዓል ሆሣዕና እንኳን አደረሳችሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ይህ እጅግ ደስ የሚል ባሕር በዓል፣ እጅግ የተወደደ በዓል ነው ወገኖቼ እግዚአብሔር ትላንት እስራኤላውያንን እንደፈታ በሞት የወደቁትን እንደፈታ፣ ዘመድ የሌላቸውን ወገን የሌላቸውን ከእስራት እንደፈታ ሁሉ ዛሬም በቃሉ በኩል እኔንም እናንተንም አጠቃላይ በዚህ ዓለም ላይ የታሰሩትን በቃሉ ይፈታል። ዛሬ ቤተ ክርስቲያን በክርስቶስ በሆነው ቃል በክርስቶስ የሆኑ ካህናት፣ መምህራን ዛሬም የታሰሩትን ከታሰራችሁበት ከየትኛውም ኃጢአት እግዚአብሔር ይፍታችሁ በማለት በኃጢአት የታሰሩ በበሽታ የታሰሩትን ዛሬም ይፈታሉ። እግዚአብሔር ይህንን ስልጣን ለቤተ ክርስቲያን ስለሰጠ ስሙ የተመሰገነ ይሁን። ወንድሞቼ በድጋሚ ሆሣዕና ባርያ ለአጭር ደቂቃ እስቲ አእምሯችሁን ሰብሰብ አድርጉና ትኩረት ሳታችሁ እንድትሰሙ እንድንማማር ፈልጋለሁ። የማቴዎስ ወንጌል በሌሎችም ወንጌላት ስለ ሆሣዕና እንመለከታለን። በመዝሙራትም በትንቢታትም ክፍል እንመለከታለን። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን ወደ ኢየሩሳሌም ሂዶ ሕፃናት ሽማግሌዎች ጌታን የሚቃወሙ ፈሪሳውያን ጸሐፍት፣ አይሁድ ቢገረሙ ግራ ቢገባቸውም፣ እርሱ ግን ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ ስደርስ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትሳችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወደ ቤተፋጌ ወደ መቅደሱ መሄድ ፈለገ። ለምን? የታሰሩት ስላሉ። አይሁድ የታሰረ ነው። እስራኤል የታሰረ ነው። አምስት ሺህ አምስት መቶ ዘመን በእስራት በሞትና በሞት ጥላ ስር ነበር የሚኖረው ከልጅ ልጅ ተወልጄ አድን አለው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት ትልቁ ዓላማ ሰውን ለማዳን ነው፣ ከእስራት ለመፍታት ስለሆነ ነገር ግን እናትና ልጅ ታስረዋል፣ ይላል ወደዛ ሄዳችሁ አምጡ። በፊታችሁ ወዳለችው መንደር ሄዱ፣ የታሰረች ነው የታሰረችው፣ ማለትም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ስለዚህ ምን አለ ፈታችሁ አምጡልኝ አለ፣ ሂዱ። ይሄ በወንጌል ላይ ሁሩ ወመሃሩ ውስተኩሉ አጽናፈ ዓለም፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ወእንዘ ታጠምቁ ወሙ በሉ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ እያላችሁ አጥምቁ፣ ደቀ መዝሙር አድርጉ፣ ልጆቼ አድርጉ እንዳለ አንድም ስልጣነ ክህነትን የታሰሩትን እንድትፈቱ የወደቁትን እንድታነሱ እያለ እሱ የወደቁትን እሱ የታሰሩትን ትልቁ ዓላማ ስለ አህያይቱ አይደለም። የዓለም ሕዝብ በእስራት ነው ያለው። በምሳሌ ያስተምራል። የአህያዋ ትርጉም ራሱን እየቻለ ነው፣ ወደዚህ አልገባም። ነገር ግን የሰው ልጅ በኃጢአት የሰው ልጅ በሞት ታስሮ ነው ያለው። ለዘመናት በሞት ለዘመናት በስቃይ በመከራ የአዳምና የአዳም ልጆች በኃጢአትና በሞት ስላሉ መድኃኒታችን ኢየሱስ ክርስቶስ የታሰሩትን ለመፍታት ወደዚህ ዓለም መጣ። አንደኛው ትንቢቱ ይፈጸም ዘንድ የመጀመሪያው ምንድን ነው? ትንቢት ይፈጸም ዘንድ ማለት ነው። በትንቢት ዘካርያስ ምራፍ ዘጠኝ ቁጥር ዘጠኝ ላይ እዚሁ በማቴዎስ ወንጌል ላይ እዛ በትንቢተ ዘካርያስ ላይ ያለውን እናያለን። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ እና በአህያይቱ ግልግል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ ትንቢት ስለተነገረ ትንቢቱ ይፈጸም ዘንድ። አያችሁ ትንቢቱ ይፈጸም ዘንድ። እግዚአብሔር የተመሰገነ ይሁን። ይህ ብቻ አይደለም። በዮሐንስ ወንጌል ምዕራፍ ዐሥራ ሁለት አይሁድ፣ የእስራኤል ሕዝብ ወደ ኢየሩሳሌም መሄዱን ባዩ ጊዜ ከፋሲካ ቀደም ብሎ እያችሁ ከፋሲካ አስቀድሞ በማግስቱ ማለትም የዘንባባን ዝንጣፊ ይዘው ሊቀበሉት እንደወጡ ወተቀበልዎ ህዝብ ብዙሃን አዕሩግ ወህፃናት ህፃናት አዕሩግ ሁሉ ሊቀበሉት እንደወጡ በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ እንደሚጮሁ አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ንጉሥሽ ትንቢተ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ያለውን የዮሐንስ ወንጌል ምዕራፍ ዐሥራ ሁለት ይደግማል። ኢየሱስ የአህያ ውርንጫ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉ፣ ለምን እንደተቀመጠ አላስተዋሉም። ትንቢቱ ይፈጸም ዘንድ ደቀ መዛሙርቱ አይደለም ሌሎችም አላስተዋሉ። አንድ ምሳሌ፣ አሁንም ሌላ እንዲያስተውሉ ኢየሱስ ክርስቶስ የአላዛርን አላዛርን ከሞት መቀስቀሱ ከሞተበት ማስነሳቱ ራሱ አልገባቸውም። ስልጣን እንዳለው አምላክ እንደሆነ ስላልተረዱት ይህን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው። ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ህዝቡ ይህን ምልክት እንዳደረገ ስለ ሙሴን ሊቀበሉት ወጡ። ዋ ስለ ሙሴ ብለው ይህንን ምልክት ስላዩ የአላዛርን ስላዩ የተለያዩ በሽተኞችን ስለፈወሰ ተአምር አድራጊ ነው። የተራቦን የሚመግብ ነው። ጎባጣውን የሚያቀና ነው። ስለሆነ ወደ ከተማው ገባ። ትንቢቱ የተጻፈው ለእርሱ እንደሆነ ትዝ አላቸው። ከአይናቱ ይህ የሐዋርያቱ ህዝቡም ጭምር ስለ ሙሴ ሊቀበሉት ወጡ። ስለዚህ ደግሞ ህዝቡ ይህን ምልክት እንዳደረገ ስለሰሙ ምልክት፣ የተለያየ ታምራትን እንዳደረገ ይሄኛውንም የአልዛርን ታምር አልዛርንም ከሞት ማስነሳቱ ይሄም አንድ ራሱን የቻለ ምልክት ስለሆነ ይሄንንም ስላዩ ትዛላቸው። ስለዚህ ትንቢቱ ይፈጸም ግድ በመዝሙረ ዳዊት መቶ 17 በቅንፍ 18 ላይ ምን ይላል? ቁጥር 26 ላይ፣ ቁጥር 25 ላይ ሆሣዕና በዓርያም ማለትም ኦ እግዚኦ አድን ሶ፣ ኦ እግዚኦ ሰር ሶ፣ ብሩክ ዘይ መጽበስ በእግዚአብሔር አቤቱ አሁን አድን፣ አቤቱ አሁን አቅና። በእግዚአብሔር ስም የሚመጣ እርሱ የተባረከ ነው፣ የእስራኤል ንጉሥ ይላል። ዮሐንስ ወንጌል መራፍ 12 ላይ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው ይላል። አያችሁ፣ አስቀድሞ ልበ አምላክ ብሩክ ዘይመጽእ በስመ እግዚአብሔር ኦ እግዚኦ አድንሶ ሶ ኦ እግዚኦ ሰርሶ አቤቱ አሁን አድን፣ አቤቱ አሁን አቅና። በዚህ መሰረት ትንቢቱም ይፈጸም ዘንድ የተለያዩ ትንቢቶች አሉ፣ የተለያዩ ሃሳቦች አሉ። ስለ ሆሣዕና ባጭሩ እንድንረዳ ነው። ስለዚህ የእግዚአብሔር ልጆች፣ የሚፈታን ማን ነው? አህያይቱንም ከነልጇ የሚፈታው ማን ነው? ዛሬም ያለውን በኃጢአት እስራት የታሰረውን በሞት ጥላ ስር ያለውን ወደ እግዚአብሔር ወደ ክርስቶስ ያልመጣውን በኃጢአት የታሰረውን የሚፈታ ማን ነው ስንል፣ የሚገርማችሁ ነገር ይህ ማን ነው ይላል። እነዚህ አይሁድ ማህበረሰብ ኢየሱስ ክርስቶስ ወደ ከተማው በገባ ጊዜ ሆሣዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሣዕና በዓርያም እያሉ ይጮሁ ነበረ። ህዝቡም ህፃናቱም ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው አለ። መላው ከተማው ይህ ማን ነው? ዛሬስ የሚፈታችሁ ይህ ማን ነው? እናንተ ደካሞች፣ ሸክማችሁ የከበደባችሁ ወደ እኔ ነው፣ እኔም አሳርፋችኋለሁ የምለው ማን ነው? ከሽማ ከሸክማችሁ ቀለል የሚያደርጉ ነፃ የሚያወጣቸው ከሞት ነፃ፣ ከእስራት ነፃ የሚያወጣቸው ማን ነው? ይህ ኢየሱስ ነው ብሎ ህዝቡ ተናወጠ። ይህ ማነው? ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ክብርና ምስጋና ለእርሱ ይሁን። ይህ ነቢዩ ኢየሱስ ነው። ኢየሱስ ነቢይ ነው። ኢየሱስ ሐዋርያ ነው። ኢየሱስ ጌታ ነው። ስለዚህ ይህ ማን ነው ሲባል ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው። የሚፈታችሁ ይህ ማን ነው? ደቀ መዛሙርቱን ልኮ አምጡልኝ የሚል ዛሬ ኑ ኑ ልጆቼ የምለን የሚፈታን ይህ ማን ነው ስንል ይህ የድንግል ማርያም ልጅ የእግዚአብሔር አብ ልጅ የአብርሃም የይስሐቅ የያዕቆብ የዳዊት የሰሎሞን ልጅ ይህ ማን ነው? ኢየሱስ ነው። ክብርና ምስጋና ለእርሱ ይሁን። የሉቃስ ወንጌል ምዕራፍ 19 ከቁጥር 40 ላይ ከአይሁድ ማህበረሰብ፣ ከህዝቡም አንዳንዱ ምስጋናው የረበሸው አቤቱ ማረን፣ ማረን፣ ማረን ብሎ ምስጋና ክብር ሲገልጡለት፣ ንጉስ እያሉ ኢየሱስ እያሉ ሲያከብሩት፣ ማረን፣ ይቅር በልን፣ አሁን አድን እያለ ህዝቡ በእልልታ በጭብጨባ የዘንባባን ዝንጣፌ ይዘው መሬት ላይ ያራግፉ ምንጣፋቸውን ውድ የሆነውን ምንጣፍ ልብሳቸውን እያወጡ ለጌታ ክብር ሲሰጡ ከተማዋ ተረበሸች። ከተማዋ ተረበሸች። በዛት፣ እባክህ ለደቀ መዛሙርት ንገር፣ ዝም አሰኛቸው ወይ። ለደቀ መዛሙርት ንገር ሲባል ለምንድን ነው? ምስጋናው ስለበዛ። ዛሬ ምስጋናን የማይፈልግ ትውልድ አለ። ምስጋና ያስጨነቀው ትውልድ አለ። ስለዚህ የእግዚአብሔር ልጅ ለእግዚአብሔር የሚገባውን ምስጋና ደስ እያላቸው ንሰጡ ጠላትስ እንዲረበሽ ጠላት በሰው ላይ የሚያድረው ክፉ መንፈስ ነው። ሰው ልጅ እንዲሁ ከሜዳ ጠላት አይሆንም። ክፉ መንፈስ ሲያድርበት ግን ለእግዚአብሔር ጠላት፣ ለአገልጋይ ጠላት ይሆናል። ስለዚህ ምን አለ እነዚህ ዝም ብሎ አለ ድንጋዮች ይጮሃሉ አለ። ዋ ድንጋዮች ይጮሃሉ፣ ድንጋዮች ምስጋና ያቀርባሉ አለ። አምላካችን ብታውቁ ኑሮ አለ ቁጥር አርባ አንድ ላይ ብታውቁ ጌታችን ከተማ ሲቀርብ ከተማይቱን አይቶ አለቀሰላት። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽን ቅጥር ይቀጥሩብሻል፣ ይከብሻል፣ በየበኩሉም ያስጨንቁሻል አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም የመጎብኘትሽን ዘመን አላወቅሽምና መጎበኘት ዘመንሽን አላወቅሽም ይሄ ለአንቺ የመጎብኘት ዘመን ነበረ እግዚአብሔር ይጎበኘን እግዚአብሔር ይመልከተን እግዚአብሔር ሲጎበኘን እስራኤል ለአንቺ ይህ ዘመን እግዚአብሔር እየጎበኘሽ ያለው ዘመን ነው። የተባረከ ዘመን ነበረ ግን አላወቅሽም። ማንም ይጫወትብሻል፣ ታች ያወርድሻል አላት። ንጉሶን አልተቀበለችም፣ አምላኮን አልተቀበለችም። ዛሬም የዳዊትን ልጅ የተባረከውን ቅዱሱን የእግዚአብሔር ልጅ የማይቀበል ታች ይወርዳል። ዛሬም በዚህ ቃል በኩል እግዚአብሔር ይጎበኛችኋል። ዛሬም እግዚአብሔር የታሰራችሁ ሰዎች ካላችሁ ከእስራታችሁ እንድትፈቱ ቃሉ ሕያው ቃል ስለሆነ እሱ ይፍታችሁ፣ እግዚአብሔር ይፍታችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ልጆች፣ አምላካችን መድኃኒታችን ኢየሱስ ክርስቶስ የሚፈታን ከተለያየ ነገር ነው። አያችሁ፣ ለእርሱ ተፈጥሮም ይገዛለታል። ሰው በያመስን ቅድም ድንጋይ እንኳን ይጮኻል፣ ድንጋይ እንኳን ያመሰግናል ተብሏል። ግዑዛን የሆኑ ለእግዚአብሔር ክብር ይሰጣሉ። ለእግዚአብሔር ምስጋና ይሰጣሉ። ተፈጥሮ የሚገዛለት ነው። ይህ የሚፈታ ዛሬም የታሰሩትን የሚፈታ ተፈጥሮ የሚገዛለት ተፈጥሮ የሚያከብረው ሰው ባያከብር፣ እጽዋት የሚያከብሩት ድንጋዮች ክብር የሚሰጡት አያችሁ። ህፃናት በምስጋና አደጋውያን በምስጋና ወጣቶች በምስጋና ምስጋናን አዘጋጀል እማፈ ደቂቅ ወሕፃናት አስተዳለው ከስባት አስቀድሞ በህፃናት አንደበት እርሱ እንደሚመሰገን በልብ አምላክ በቅዱስ ዳዊት መዝሙር ላይ ተጽፎ እንደምናገኝ፣ ስለዚህ በህፃናት ይመሰገናል። ይህ የሚፈታን ከእስራት ከየትኛውም እስራት የሚፈታው ከተለያየ ነገር የሚፈታን ከብዙ ነገር ይፈተናል። እግዚአብሔር ከሞት ይፈታቸዋል። ከዘላለም ሞት፣ ከዝሙት፣ ከስርቆት፣ ከውሸት፣ ከጎጠኝነት፣ ከዘረኝነት ከምቀኝነት ከዚህ ሁሉ የሚፈታን እርሱ ኢየሱስ ክርስቶስ ነው። ይህ ማን ነው ብሎ ህዝቡ ስናገር፣ ይህማ ከገሊላ የመጣው የናዝሬቱ ኢየሱስ ነቢዩ ኢየሱስ ነው ያሉት። ምዕራፍ ሃያ አንድ ማን ነው ያሉ ነቢዩ ኢየሱስ ዛሬም ይፈተናል። የእግዚአብሔር ልጆች ስሙ የተመሰገነ ይሁን። መፈታት የሚፈልግ ሰው ምን ይላል? መፈታት ከፈለጋችሁ ምን ትላላችሁ? ማሬ አሁን አድን። ቅድም እንዳልኩ መዝሙር 117 በቅንፍ 18 ላይ ቁጥር 25 ላይ ኦ እግዚኦ አድህን ሶ ኦ እግዚኦ ሰር ሶ ብሩክ ዘይመጽእ በስመ እግዚአብሔር። አቤቱ አሁን አድን፣ አቤቱ አሁን አቅነ አንተ የተባረከ ነ በእግዚአብሔር ስም ስለመጣ አንተ የተባረቅ ቅዱስ ነ፣ አንተ አምላክ ነ፣ አንተ አባት ነ ልንለው ይገባል። ማንን? ኢየሱስ ክርስቶስ ዛሬም መዳን በእርሱ ነው። ዛሬም ህይወት ማግኘት በእርሱ ነው። ዛሬም መፈታት ከየትኛውም ኃጢአት፣ ከየትኛውም ጭንቀት፣ ከየትኛውም ባርነት መፈታት ዛሬም በኢየሱስ ክርስቶስ ነው። ስለዚህ ምን እንበለው? አሁን አድን፣ ጌታ ሆይ አሁን አድን፣ አሁን ማረን፣ አሁን ይቅር በለን እንበለው። መፈታት በእርሱ ስለሆነ አያችሁ፣ ሰላም በእርሱ ስለሆነ ይሄ ታላቅ ምስጋና ነው ታላቅ የክብሩ ምስጋና ነው እግዚአብሔር የተመሰገነ ይሁን ያለመታከት እግዚአብሔርን አመስግኑ ፍትህ ወንፅ ወሊተ ፈታችሁ አምጥልኝ ለምን እግዚአብሔር ለመባረክ ነው እግዚአብሔር ሊከብርበት ነው በተፈጥሮ አህያ እየተናቀች ናት አይደለም። እግዚአብሔር ግን አከበረ የወደቁትን ሊያነሳ የተናቁትን ከፍ ሊያደርግ እግዚአብሔር ወደዚህ አለመጣሁ ወደዚህ ዓለም የመጣው ለኃጢአተኞች ነው፣ ለበደለኞች አምላካችን ወደዚህ ዓለም መጣ። ዛሬም ለእኔም ለእናንተም የዳዊት ልጅ የማርያም ልጅ ኢየሱስ ክርስቶስ የመጣው እኔንም አንተንም አንችንም ዓለሙን ሁሉ ሊያድን መጥቷል። አሁን አድኗል፣ ዓለሙን አድኗል። በዚህ በተከፈተው በር የተከፈተ በር ሰጥቶናል። በሩ ዝግ አይደለም፣ ክፍት ነው በሩ። በዚህ በር እየመጣችሁ እረፍት ይሆንላችሁ። በለመለመው መስክ ተሰማሩ፣ ውሃውን ጠጡ፣ ግጦሹን ተመገቡ። እግዚአብሔር ልጆች፣ ስጋውን ብሉ፣ ደሙን ጠጡ። በእርሱም እረፍት ይሆንላችኋል። ስሙ የተባረከ ይሁን። ስለዚህ በኃጢአት ያላችሁ ተፈቱ፣ በእስራት ያላችሁ ተፈቱ፣ ከዘላለም ሞት አምልጡ፣ ከጨለማ ስራ አምልጡ። ወናሁ ይዜ ኤለተሬት እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው። አሁን አድነኝ፣ አሁን ማረኝ፣ አሁን ይቅር በለኝ በሉት። ያን እግዚአብሔር ይጎበኛችኋል። እስራኤል የመጎብኘትሽ ዘመን ነበረ፣ ግን አልተቀበለችም። ዛሬም እግዚአብሔር በእኔ በኩል፣ ዛሬም በወንድሞቼ በኩል፣ ዛሬም በቃሉ በኩል፣ ዛሬም በቤተ ክርስቲያን በኩል እግዚአብሔር ይጎበኛናል። እግዚአብሔር ሆይ ማረን እግዚአብሔር ሆይ አድነን በሉ። አንተ የተባረክን በሉ። እባክ አሁን አድነን እባክ አሁን አቅናን፣ የተቃናን አድርገን መንገዳችንን እባክ አስተካክልልን በሉት። መፈታት ከፈለጋችሁ ይህን ስታደርጉ ከኃጢአታችሁ ከበደላቸው መፈታት ይሆንላቸዋል። ካላደረጋችሁ አድነን ካላላችሁ ምን ዋጋ አለ? ስለዚህ ድካም ያለባችሁ ኃጢአት ያለባችሁ ወደ እርሱ ነው እርሱ ያሳርፋችኋል ከየትኛውም እስራት ይፈታቸዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ይፍታን፣ ነገም ይፍታ፣ ወደፊትም ይፈታናል። እስከ ዓለም ፍጻሜ ድረስ እርሱ ከኛ ጋር ስለሆነ እቺ ዓለም እስከምታልፍ ድረስ እግዚአብሔር በዚች ምድር ላይ ያሉትን የሰው ልጆቹን ሁሉ እንደዚህ እያስተማረ እየገሰጸ ወደ እርሱ የሚመጡትን ይፈታል። ዛሬም ይፈታል፣ ነገም ይፈታል፣ ወደፊትም ይፈታል። እርሱ ከኛ ጋር ስለሆነ እርሱ ከቤተክርስቲያን ጋር ስለሆነ እርሱ ከአገልጋዮች ጋር ስለሆነ እርሱ ከህብረቱ ጋር ከቅዱሳን ጋር ስለሆነ ስሙ የተባረከ ይሁን፣ ስሙ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ በየመንገዱ የወደቁ አሉ። ሁለት ሶስት እየሆናችሁ አንሷቸው፣ ወደ ጸበል ቦታ ውሰዱ፣ ወደ ቤተ ክርስቲያን አምጡ፣ ወደ ሆስፒታል መሄደን ወደ ሆስፒታል ውሰዱ። እርስ በርስ እንደየአቅማችሁ አግዙ፣ ይጸልዩለት፣ ወደ አባቶች አምጡ፣ ወደ ቤተ ክርስቲያን አምጡ ይህንን ሰው መፍታት ማለት ለጌታ ያደረጋችሁት ለነዚህ ለምስኪኖች ያደረጋችሁ ለጌታ እንዳደረጋችሁ ስለሆነ ትንሹን ድሃ የረዳችሁት ጌታን እንደረዳችሁ አስተውሎ። ስለዚህ እግዚአብሔር ይመስገን። እንዲህ ባለ ሁኔታ እግዚአብሔርን እንድናገለግል የተፈታችሁ ከኃጢአት የተፈታችሁ፣ የታሰሩትን መፍታት ግዴታ አለባችሁ። የወደቁትን ማንሳት ግዴታ አለባችሁ። በቃ እርስ በርስ መረዳዳት ያስፈልጋል። የወደቁትን አንሱ ስለሚል በወንጌል ላይ አያችሁ፣ ደጉ ሳምራዊ ሁለቱ ሌዋውያን፣ ሁለቱ ካህናት አልፏቸው ሂደው፣ ለዚያውም ለጌታ ቅርብ የሆኑ ወደ ቤተ መቅደሱ ቀርበው የሚያገለግሉ ሰዎች ወንበዴዎች ደብድበው በሞትና በሕይወት መካከል የጣሉትን ፈሪሳዊ ማለትም ደጉ ሳምራዊ አግኝቶ አክሞ ቁስሉን ጠርጎ መድኃኒት አድርጎለት እንደገና ወደ ሆስፒታል ወስዶ የሚያስፈልገውን ወጪ ጠይቁ እንዳለ፣ ክርስቲያኖች፣ ክርስቲያን የሆናችሁ ሁላችሁም የወደቁትን ከደጉ ሳምራዊ ተማሩ። ይህ ሰው በበሽታ ነበረ፣ በሞትና በህይወት መካከል ነበረ። ግን በሱ በኩል እግዚአብሔር ይህንን ሰው ረዳው። በእናንተ በኩል ዛሬም በከተማ በገጠር የወደቁ የታመሙ ሰዎች ካሉ ጠይቋቸው፣ አሳክሟቸው። ይሄ ነው መፍታት ማለት የታሰሩትን የታመሙትን ነፃነታቸውን እንዲያገኙ እንደናንተ እንዲንቀሳቀሱ በነፃነት እንዲኖሩ። እግዚአብሔር ይመስገን በእውነት ሆሣዕና በዓርያም ሆሣዕና ለወልደ ዳዊት። አቤቱ አሁን አድን፣ አቤቱ አሁን አቅናን፣ አቤቱ ኢትዮጵያን ተመልከት አቤቱ የኢትዮጵያን መንግስት፣ አቤቱ የኢትዮጵያን መሪዎች፣ አቤቱ የኢትዮጵያን አገልጋዮች፣ እግዚአብሔር ሆይ ተመልከት። እግዚአብሔር ሆይ መንገዳቸውን አስተካክል። እግዚአብሔር ሆይ ልቡናቸውን ቀይርላቸው። ጎጠኝነት፣ በዘረኝነት የሚያስተናግዱ በዘረኝነት በመንደርተኝነት አስተሳሰብ ህዝቡን የሚመሩ ካሉ እግዚአብሔር ሆይ አሁን አድን። እግዚአብሔር ሆይ ልቡናቸውን አቅና። እግዚአብሔር ሆይ መንገዳቸውን አስተካክል። እግዚአብሔር ሆይ ከኢትዮጵያ ውጭ ያሉ አውሮፓውያንም ወዳንተ እንዲመጡ በኃጢአት የታሰሩትን እግዚአብሔር ሆይ ወዳንተ እንድታመጣ፣ በአፍሪካም ያሉትን በኃጢአት ያሉትን ወደዚህ ወደ ቀራኔዮ ያልመጡትን ወደ ተሰቀለው ወዳንተ ያልመጡትን ስለ እነሱ አንተ ሙታል። ስለ ሁላችን ሙታል። በአውሮፓ ላሉትን ሙታል፣ በአፍሪካ ላሉትን፣ ለዓለሙ ሁሉ ሙታል። የዓለምን ኃጢአት ለማስወገድ አንተ ሙታል በቀራኔዮ ላይ እግዚአብሔር ሆይ እነሱ ሁሉ ወዳንተ እንዲመጡ እግዚአብሔር እንለምናለን። እኛን ይቅር በለን፣ ማረን። በፊት ሁሌ በምስጋና እንዲህ ባለ ሁኔታ በፊት እያመሰገን ይህንን ድንቅ የሆነውን የምስራች ቃል እየተናገርን እስከ ሞት ድረስ ታምነን እንድንኖር እርዳን። እግዚአብሔር ሆይ አቤቱ አሁን አድን። ሆሣዕና ባሪያም ፍትህወ ወአምፅ ወሊተ ፈታችሁ አምጡልኝ እንዳለ ዛሬም ኑ፣ ወደ እግዚአብሔር ኑ፣ ወደ ቤተ መቅደሱ ኑ፣ ወደ ክርስቶስ ኑ ከእስራታችሁ ከየትኛውም እስራት እርሱ ይፈታችኋል። ዛሬም ዘወትርም ለዘላለሙ አሜን። ይህንን ዩቲዩብ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳባችሁን ግለጡ። አብራችሁ ይህንን ወንጌል እናገልግል፣ አብረን እናገልግል፣ አብረን እግዚአብሔርን ከፍ እናድርግ፣ የወደቁትን እናንሳ፣ የታሰሩትን አብረን እንፍታቸው። በቃሉ አመሰግናለሁ።